በበጀት ጥረት ችግር ላይ ነው ሲል የትግራይ ጊዜያዊ አስተዳደር ገለጸ። የፌዴራል መንግስቱ ያለፈው ጦርነት ያደረሰው ጉዳት ግምት ውስጥ በማስገባት ተጨማሪ በጀት ሊፈቅድ ይገባልም ተብሏል። በመረጃ ሰዓታችን እንመለከተዋለን። የስለ እናት ምድር ፊልም ደራሲና ዳይሬክተር ቴዎድሮስ ተሾመ መንግሥትን አትንኩብኝ ማለቱ ተሰማ። ደራሲው ጠመንጃ አንስታችሁ ብልጽግናን ለመጣል አትሞክሩት ማለታቸው ተሰምቷል። በመረጃ ሰዓታችን አካተለዋል ዳር ሲታጠን በሚል ቆሻሻ ማቃጠል እንደማይቻል ተገለጸም። ቆሻሻ ከማቃጠል በዓሉ ቆሻሻን በመሰብሰብ እናከብረዋለን መባሉም ነው እየተነገረው ትሰሙታላችሁም። ትምህርት ሚኒስቴር ተማሪዎችን ለማድረቅ ያወጣው መመሪያ የሚመሰገን ነው ተባለም። መመሪያው ትውልድን ይበክላሉ ያላቸውን ነገሮች የሚከለክል ነው ተብሏል። በመረጃ ሰዓታችን በዝርዝር ይዘነዋል። በበጀት እጥረት ችግር ላይ ነኝ ሲል የትግራይ ጊዜያዊ አስተዳደር ገለጸ። ነው ጊዜያዊ አስተዳደሩ በከፍተኛ የበጀት እጥረት ምክንያት አዲሱን የደሞዝ ማስተካከያ ሙሉ በሙሉ መተግበር አለመቻሉን ገልጿል። የትግራይ ክልል ጊዜያዊ አስተዳደር ባጋጠመው ከፍተኛ የበጀት እጥረት ምክንያት አዲሱን የፌዴራል ሲቪል ሰርቪስ የደሞዝ ጭማሪ ሙሉ በሙሉ መተግበር አለመቻሉን የክልሉ እቅድ ኮሚሽን አስታውቋል። ከትግራይ እቅድ ኮሚሽን ኮሚሽነር የተገኘው መረጃ እንደሚያሳየው ክልሉ በከፍተኛ የገንዘብ ክፍተት ምክንያት አሁን ላይ አዲሱን የደሞዝ ማስተካከያ ተግባራዊ ማድረግ አይችልም ብሏል። የትግራይ ሲቪል ሰርቪስ ቢሮ መመሪያውን ተርጉሞ የራሱን ደንብ አዘጋጅቶ ለክልሉ ካቢኔ አቅርቧል። ነገር ግን የአፈጻጸም የጊዜ ሰሌዳው አሁን የከፍተኛ የበጀት እጥረት ገጥሞታል መባሉ ነው የተነገረም ለዚህ ዓመት 12 ቢሊዮን ብር የሚያስፈልገው ጊዜያዊ አስተዳደሩ የፌዴራል መንግስት 4.8 ቢሊዮን ብር መላኩ ተዘግቧል። በመሆኑም ክልሉ አዲሱን የደሞዝ ስኬል ለማስተካከል ከ7 ቢሊዮን ብር በላይ ጉድለት አለበት ተብሏል። ከጦርነት በኋላ ያለውን ነባራዊ ሁኔታ ከግምት ውስጥ በማስገባት የፌዴራል መንግስት ለጊዜያዊ አስተዳደሩ ተጨማሪ የገንዘብ ድጋፍ እንዲያደርግ ከትግራይ ጊዜያዊ አስተዳደር ጥሪ ተላልፏል ተብሏል። የስለእናት ምድር ፊልም ደራሲና ዳይሬክተር ቴዎድሮስ ተሾመ መንግስትን አትንኩብኝ ማለቱ ተሰማ። ጠመንጃ አንስቶ የብልጽግና መንግስት ለመገልበጥ የሚሮጥ ቡድን አልደግፍም ሲል የስለ እናት ምድር ፊልም ደራሲና ዳይሬክተር ቴዎድሮስ ተሾመ ተናግሯል ተብሏል። ስለ እናት ምድር መከላከያ ሰራዊት ይህን ፊልም ተውንልኝ ብሎ ሲሰጠኝ ጥያቄው ኢትዮጵያዊ ነህ ወይስ አይደለህም ነበር። መከላከያ ይህን ታሪኬን ስራልኝ ሲል በደስታ ተቀብያለሁ። ምክንያቱም ስራው ለልጆችህ የምትናገረው ሌጋሲ ነው ሲል የራሱን ስራ አሞካሽቷል ተብሏል። ይህ ስራ ለልጆቼ በኩራት የማወራው እስካሁን ከሰራኋቸው ስራዎች ሁሉ የምኮራበትና ለዓለም የምረጨው ስራዬ ነው በማለት ተናግሯል። ቀጥሎም መከላከያን ብቻ ነው የምደግፈው፣ መከላከያን የምደግፈው ደግሞ የፖለቲካ ደጋፊ ስለሆንኩ ስላልሆንኩ እንኳ አይደለም፣ መከላከያ የኢትዮጵያ ክንድ ነው። በዚህ ጉዳይ የሚሰድቡኛሉ፣ መከላከያ ሕይወቱን ይሰዋል እንኳን ለስድብ ሲል ተደምጧል። አርቲስት ቴዎድሮስ ተሾመም መከላከያ መደገፍ የኢትዮጵያዊነት ኩራት ነው፣ ወደፊትም እደግፈዋለሁ። እኔ ሀገር ወክሎ ስለ ሀገር የሚቆም መከላከያ ደጋፊ ነኝ። ባለፈውም ነበርኩ፣ አሁንም ነኝ፣ ወደፊትም ነኝ። ምንም አትጠራጠሩ ሲል መግለጹን ተመልክተናል። እኔ ኢትዮጵያዊ ነኝ፣ በኢትዮጵያ መቀጠል የማምን ስለ ኢትዮጵያ ማንኛውንም መሥዋዕትነት ለመክፈል የተዘጋጀ ጀርባዬ ራሱ ወታደር የነበረም ኢትዮጵያዊ ነኝ በማለት ለቀረበለት ጥያቄ መልስ ሰጥቷል ነው የተባለው። ደራሲና ዳይሬክተር ቴዎድሮስ ተሾመ ለመንግስት በመወገን በንጹሐን ላይ በሚደርሱ በደሎች ተባብረሃል በሚል ተቃውሞ ገጥሞት እንደነበረ የሚታወስ ነው። በወቅቱ እኔ የመንግስት ደጋፊ አይደለሁም ያለው ደራሲው ዛሬ ላይ ግን ቀንደኛ የመንግስት ደጋፊ ነኝ ማለቱ ብዙዎችን አስገርማል ተብሏል። ሕዳር ሲታጠን በሚል ቆሻሻ ማቃጠል እንደማይቻል ተገለጸም። ለረጅም ዓመታት በኢትዮጵያ ሕዳር 12 ቀን ሲከናወን የቆየው አካባቢን በማጽዳት ቆሻሻን የማቃጠል ስርዓት አሁን ላይ የተከለከለ ድርጊት መሆኑን የአዲስ አበባ ከተማ የአካባቢ ጥበቃ ባለስልጣን መግለጹ ነው የተሰማም። በያዝነው ሕዳር ወር በመዲናዋ በየትኛውም አካባቢ ሕዳር ሲታጠን በሚል ቆሻሻን ሰብስቦ ማቃጠል በህጉ መሰረት የሚያስቀጣ መሆኑም ነው የተነገረው። ይህንን ለማስፈጸም የደንብ ማስከበር ባለስልጣን ባለሙያዎችን አዘጋጅቷልም ተብሏል። ቆሻሻ ከማቃጠል ቆሻሻ የመሰብሰብ ስራ ሊሰራ እንደሚችል ነው እየተገለጸ የሚገኘው። ይህ የቆየ ልምድና ማህበረሰቡ አመቱን ጠብቆ የሚተገብረው በመሆኑም ግንዛቤ የማስጨበጥ ስራ ቀደም ብሎ መሰራት ነበረበት ተብሏል። ባለማወቅ ቆሻሻ የሚያቃጥሉና ህዳር ሲታጠን የሚለውን የቆየ ተግባር የሚፈጽሙ አካላት ሊኖሩ እንደሚችሉም እየተነገረ ነው። የትምህርት ሚኒስቴር ተማሪዎችን ለማድረቅ ያወጣው መመሪያ የሚመሰገንለት ነው ተባለም። ተማሪዎች የጥፍር የፀጉርና የከንፈር ቀለም መቀባት ቅንድብ መቀንደብና መኳኳል አላስፈላጊ ጌጣጌጦችን አድርጎ ወደ ትምህርት ቤት መሄድ የሚከለክል መመሪያ ትምህርት ሚኒስቴር ማዘጋጀቱ ተነግሯል። ትምህርት ሚኒስቴር የተማሪዎችን ስነ ምግባር ለመቆጣጠር ያዘጋጀው ረቂቅ መመሪያ ማንኛውንም ተማሪዎች ከተፈጥሮ ጸጉሯቸው በስተቀር አርቲፊሻል ጸጉር መቀጠል አይችሉም ተብሏል። ከዚህ ባለፈም በትምህርት ቤት ውስጥ አላስፈላጊ የሆኑ የኢትዮጵያን ባህል የማይገልጹ በዓላት በተለይም እንደ ክሬዚ ዴይ፣ ኦልድ ደይ፣ ቤቢ ደይ፣ ቶማቶ ዴይ፣ ከለር ዴይ፣ ቫላንታይን ዴይ እና ሌሎችም የባህል ቀናቶች ተብለው የሚከበሩ በዓላት ማክበር በመመሪያው ተከልክሏል። ሴቶች ውድ ቀሚስ ከባት በታች የሆነ ቁመት ያለው ለብሶ መገኘት አለባቸው ተብሏል። ከደንብ ልብስ ውጭ ቢሆን ከአካባቢው ባህል ጋር የማይቃረን አለባበስ መልበስ ይጠበቅባቸዋል ይላል ረቂቅ መመሪያው። ጨዋነት የጎደላቸውን እንዲሁም ሃይማኖታዊና ፖለቲካዊ ይዘት ያላቸውን ምስሎችና ጽሑፎች በትምህርት ቤት ውስጥ ይዞ መገኘትና ማሰራጨት አይፈቀድም። በትምህርት ቤት ግቢ ውስጥ የማንኛውንም አይነት የሃይማኖት አምልኮ ስርዓትና የፖለቲካ እንቅስቃሴዎችን ማካሄድ ይከለክላል። ማንኛውም ተማሪ አገራዊ ሴት ያልሆኑና መጤ የሆኑ ነገሮችን በሰውነት ላይ ምልክት ማድረግ ከአገራዊ እሴት ጋር የሚቃረኑ አሉታዊ መጤ ምልክቶችን በሰውነት ላይ መነቀስ፣ ማሳየት፣ ማድረግ፣ መጠቀም ፍጹም የተከለከለ ነው ብሏል ረቂቅ መመሪያው። በሌላ በኩል በትምህርት ቤቶችና አካባቢ የትምህርት አዋኪ ጉዳዮች ለመከላከልና ለመቆጣጠር ለሚኒስትሮች ምክር ቤት የቀረበ ረቂቅ ደንብ ተሰናድቷል። በዚህ ረቂቅ ደንብ ትንባሆ ወይም ሲጋራ፣ ሽሻም፣ መቃሚያ ቤቶች፣ ጭፈራ ቤቶች ቁማር ቤቶች፣ የእንግዳ ማረፊያ ቤቶችና የሰውነት መታሻ ወይም ማሳጅ ቤቶች በትምህርት ቤቶች በ500 ሜትር ርቀት ውስጥ መክፈት አይቻልም። ፊልም ማጫወቻ ቤቶች፣ ፕሌይስቴሽን ቤቶች፣ ዲስቲቪ ቤቶች፣ ከረምቡላ ቤቶች፣ ፑል ጆተኒ፣ ዲንጎና የስፖርት ቁማር መጫወቻ ቤቶችም በትምህርት ቤት አቅራቢያ መክፈት እንከልክሏል። እንዲህ አይነት መመሪያዎች መውጣታቸው ብቻ ሳይሆን ተግባራዊነታቸው ላይ ሊሰራበት ይገባል። ጉዳዩ ትውልድን የማዳን ጉዳይ ነው ተብሏል። በመሆኑም የወጣው መመሪያ ትምህርት ሚኒስቴርን ሊያስመሰግነው የሚገባ ነው መባሉ ነው የተነገረው። ለተማሪዎች ብቻ ሳይሆን ኢትዮጵያ እንደ ሀገር ወጣቱን ያጣንባቸው አላስፈላጊ ተግባራት ስለሆኑ መመሪያው እንደ ሀገር ቢተገበር የሚል አስተያየት ሰጪዎችም ተደምጠዋል ተብሏል። የዕለቱ መረጃዎቻችን የተመለከታችኋቸውን ይመስሉ ነበረ። ስለአብሮነታችሁ እናመሰግናለን። በያላችሁበት ጥሩ ጊዜ ተመኘን። ሰላም።